ለነጩ ድመት ቀሚስ ገዛላት። ዋው ቆንጆ ቀሚስ ነው የገዛላት። ሳማት። ዋው አልብሶ ዲልብሶ ወይ ሄዴ ነው። ዋው ሲያምሩ። ሚስቱ አየችው፣ ሚስቱ አየችው፣ ሚስቱ አየችው። ሸሸ። ሮጠ ሮጠ ሮጠ። አ መጥበሻ ይዛበት መጣች፣ መጣች መጣች። ድመት ራስ ራሷን አለች። ተወደቀች። ዋው ባሏንም፣ አይ ራስ ራሱን አለችው። በብስክሌቱ መጣ። ነብሮቹን ሰረቀ። ሮጠ ሮጠ። እየተጫወቱ ወተት አልቦ ሰጣቸው። ዋው በአልጎ ሰጣቸው። ጠቡ አሁን እየጠበቃቸው ነው። ዶሮ ያዘ። ዶሮ ሰርቆ መጣ። ሮጠ። ዋው ዶሮ ጠብሶ ሰጣቸው። ላሞች ሰላማዊ ሰልፍ ወጡበት። ላሞችና ዶሮዎች ሰላማዊ ሰልፍ ወጡ። ተሰብስቦ መጡ እነሱም